ጉድ ጉድ ጉድ ደመቁ አብርሽና ነፂ አብረው ቡታጅራ ሄዱ ይሄን ያየችው ደመቁ በሩጫ ኳሷን ተበለው ኳሷን ተበለው አሸነፈችኝ አሸነፈችኝ በማለት ትንፋሿ ቁርጥ ቁርጥ እያለ ካቤላ ከዳኛው ጋር እየሮጠች ቡታጅራ ጉድ ጉድ ጉድ አይ መዋረድ አይ መዋረድ አይ መዋረድ በግድ አልፈልግሽም ብሎ ትቶ ሲሄድ ለምንድን ነው የምትከተየው? አሁን እንግዲህ እናት አባቱ ቤት በር እያንኳኳችን እንግዲህ እንቅልፍልት ነሳው ነው ልክ እንደ በፊቱ። ወይኔ መዋረድ ወይኔም። በቃ አብርሽ ኦልሬዲ ነጻነት ፈልጓታል። ነጻነት እኮ አለች፣ ቃል ገብቶልኛል እመጣለሁ ብሎ የነበረ ቪዲዮ ላይ ሌላ ናቸው፣ ከካሜራ ጀርባ ሌላ ናቸው አለች። ሩታም አለች ለእኔ የሚለኝ ሌላ ነው፣ ቪዲዮ ላይ። ከዛ ደብቆኝ ነው የራሱን ነገር የሚያደርገው አለች። አይሽ እንደሚስተያይሽም በቃ እንደ ሰራተኙ ነውና አሁን ኮንትራትሽ ያልቋል። ቤተሰብሽ ጋር ሄጂ። ልጅ ተፈጥሮባቸዋል ሳታስቡት፣ በጋራ ሳድጉ በቃ ምንም ማረግ አይቻልም። እና እንግዲህ ኳሷን አሁን ነፂ ልትወስድ ትንሽ ነው የቀራት፣ ድንበር ላይ ደርሳለች። ዳኛዎቹ እንግዲህ በደንብ እየዳኙ አይደለም፣ ከሩታ ጎን ናቸው፣ እያሽቃበጡ ነው። ነገር ግን ነጻነት በቃ በደንብ ብትወስደው ትንሽ ነው የቀራት። በቃ በተጠንቅ ቆማለች ማለት ነው ና ኳሷ ወደ ነፂ እያደላች ነው። አይ ሙሽክላ ከቢር እችኛዋ ተጫዋች ብዙ ስህተት እየሰራች ነው። ነገር ግን ነጻነት እግር ውስጥ ስትገባ ኳሷ ደመቁ በግዴኔ ካልሆነች ብላ ነጻነትን ገፍትራ ጥላ ለመውሰድ ጥረት እያደረገች ነው። ይሄ ቀይ መስመር ነው፣ ቀይ መስመር ዳኛ ቅጣቱን ቅጣት፣ ቅጣት መቀጣት አለባት በግድ ልጁ አልፈልግም ብሎ ቡታጅራ ሴር ተከትላው ሄደች። እንግዲህ በር እያንኳኳች፣ ቤተሰብ ከሄዳ ደግሞ እዛ ልትረብሽ ነው። ታዲያ ተለለም ብላ ነው እስከዛሬ እናቷን ሄዳ ጠይቃ ማታቅሴት፣ ምንም ዘወር ብላ ቤተሰብ አይታ ማታቅሴት። አሁን እሱ ሲሄድ ከነጻነት ጋር ብድግ ብላ ትንፋሾ፣ እንዴ እኔ ማሰው ትሮጥ ነው አለችው። እንዲ እያለች አፈር በበላሁልሽ በቃ ደሞ ተበልተሻል፣ ተሸውደሻል። በእውነት ተሸውዴሻል። አይ በጎች የለማንኛውም ልጅቷ ስትወልድ እንግዲህ ያው ዩቲዩብም ብዙም ስለማትሰራ አራስ የምትታረስበት ቅቤው ምኑ ምኑ ምኑ እያወጣችሁ ግዙ። አሁን ነው አሁን ነው አድናቂነታችሁ የሚታወቁ። እውነቴን ነው። አሁን ደግፏት። ካሁን በፊት እንኳን ችግር የለም። አሁን ግን እርጉዝ ናት። ከዚህ በኋላ ቪዲዮ ራሱ እንደፈለገች ላሰራ ትችላለች እና ይኔ ወዶች እንዴት ናቸው? ደህና ናቸው? በጣም ደህና ነኝ፣ እግዚአብሔር ይመስገን። በአዲስ ቪዲዮ ከች ብዬላችኋለሁ። ወይ ዛሬማ በቃ ጦርነት ነው የምላችሁ። ወይጉድ ወይ ጉድ! ጨዋታው ዛሬም አልተጠናቀቀ፣ ጋይስ ጨዋታው እየተካሄደ ነው። እንግዲህ ኳሷን እኔ ወስድ፣ እኔ ወስድ፣ ባለፈው አይታችሁ ነበረ፣ እየተሻሙባት ነበረ። አሁን ግን ኳሷ ወደ ነጻነት አጋደለች፣ ወደ ነጻነት አጋድላለች። እችኛውን ተቀናቃኝ አልፈለገቻትም፣ ምቾት አልሰጠቻትም መሰለኝ ምቾት አልሰጠቻትም ወንድ እናድርገው ምቾት አልሰጠውም ለኳሱ ለኳሱ ደመቁ ምቾት አልሰጠችም በቃ በደንብ እየያዘቸው አይደለም ሲቀጥል ደግሞ ደመቁ ኩንትራትሽ አልቋል በቃ አልቋል አልፈለገሽም በቃ ወደ አንቺ መሆን አልፈለገም ልጁ ቢፈልግ ኑሮ ሁሉን ነገር በግልጽ አማክሮሽ ጠይቆሽ ለሄር ነው ብሎሽ ይሄር ነበረ ቢያንስ ሲነግርሽ ነበር ሳይነግርሽ ላጥሎ ይሄዳል በቃ በቃ እንጂ እንደ ሰራተኛ አሁን አንድ አሰሪ ሁን ለሰራተኞቹ ማናጀር ነው። ምንም ነገር ሳይል ነው የሚሄደው። ስራውን ሁሉ የሚሰራው ጸጥ ብሎ ነው። በቃ ልክ እንደዛ ነሽ። አንቺና እንግዲህ ያው፣ በስህተት አንድ ቀን ዳቦ ሰጥተሻል መሰለኝ። አንድ ቀን አይደለም አመት ሙሉ ነው። ጎጨው ጎጨው፣ ወይ ጉድ! አንድ ቀን አላልኩም። እንግዲህ እንግዲህ ያው በደንብ ወይ መቆጣጠሪያ ያሽ መሰለኝ፣ እርግዝና ተፈጥሮብሻል። እና ነፂ ደግሞ አያገባኝም ብላለች፣ ብታረግዝ ባታረግዝ አያገባኝ፣ ባሌ ባሌ ነው ብላለች። ኦ ማይ ጋድ! ኦ ማይ ጋድ! እውነት ነው። ሩታ እኮ አለች አይን ሰጥቷት ነው አለች። ያው ሰጥቷታል። ሌው ቃል ገብቶልኛል ላለች እኮ እመጣለሁ ብሎ የነበራ አለች። ይሄው ሄደ። ከሷ ቀድማት ነው እንደው የሚሄደው እየጠበቃት ያለው እና እንግዲህ ደመቁ፣ ምንም ማረግ አይቻልም። ማ ይህ አሁን ነጻነትና አብርሽ ሊሞሸሩ ነው። እንግዲህ ደግሞ ድጋሜ ወይዳ እዳ ገባም ዘንድሮማ፣ ጋይስ እና እንደው ደመቁ ግን ትንሽ ትንሽ አሳዘነችኝ፣ ትንሽ ትንሽ አንጀቴን በላችኝ። ሁለቱ ባንድ ሆነን ተጫውተውባታል። ነጻነት እና አብርሽ ተጫውተውባታል። የምር በላዩ ላይ ድራማ ነው የሰሩባት አብርሽ አገባሻለሁ፣ አፈቅርሻለሁ እያለ አብረው እንድትሰራው እያለቃቀሰች፣ እያነፈረቀች ቤተሰቦቿን እየተሳደበች ከሱ ጋር እንድትሰራለት አገባሻለው፣ አብረን እኖራለን እያለ እያታለላት ነበር። ከዛ ደመቁ እውነት መስሏት ተለጣጥፋ ተለጣጥፋ ቤተሰቦቿን ሰቦቿን ሁሉ ረግጣት ለሱ ዶላር አስቆጥራ አስቆጥራ አሁን ደግሞ አብርሽ እርግዝና ሲፈጠር እቺኛዋ ስትመጣ በቃ እርግዝና ተፈጥሮብኝ ነው አሁን ምን ላድርግ እያላት ነው ከነፃነት ጋና። አሁን ነፂ ግን ማለት ነው እንደው አንድ ጥያቄ ልጠይቅሽ፣ እንደው አንቺ ሴት ነሽ፣ እንደው እች ልጅ አርግዛለች። እንደ ብታረግዝም እንደው ትታትና እያልሽ ሆነ እውነት እንደ በስመ አብ ወልድ፣ ውይ ነፂ ተይ ግፈኛቱኝ በእውነት። አሁንማ ልጁን ያሳድግ እየተነዛነዘ ቢሆን ምቹት አልሰጠችውም። በእርግጥ አልተመቸችውም መሰለች ሴትዮና። ከባድ ነው ነፂዬ። ከሷ ቀምተሽ ብትወስድ ላንች ራሱ ለወደፊት ሽንንጃ ከባድ ነገር ነው የሚፈጠርብሽ ብዬ ነው ማስበው። እንግዲህ ያው ሩታ ክብሯን ስለማጠብቅ እንደፈለገ አድርጎ የምትሰራለት እሷናት። ነፂማ ቤተሰብ ሳይፈቅድለት እንደዚህ አተግማማለትም በውሸት አትሰራለትም። ስለዚህ በውሸት ስለማሰራለት ስለማተግማማለት እችኛዋን መሸወር ነበረበት። ገባች አይደለን አገባሽ ያለው አብረን እንኖራለን ብሎ ቤተሰቦቿን ሁሉ ረግጥ አመታ ከሱ ጋር እንድትሰራለት አደረጋት አደረጋት። ከዛ ሰራች። ነፂ ትምህርቷን ተምራ መጣች። አሁን እርግዝና ሲፈጠር አይሆንም በቃ ከዚህ ጋር ያቆማል አለች። ምክንያቱም ሲ እስኪወለድ መጠበቅ የለባትም እና እንግዲህ እሷ ክብሯን ጠብቃ እስከዛሬ ቆይታ መጥታለች ማለት ነው። አሁን ግን እርግዝና ተፈጥሯል። ከሱ እንዴት ነው ምትወስጂው ነው? አሁን ሴቶች ነች በሴት ላይ እንደ ሰብአዊነት ስናስበው ትንሽ ከበድ ይላል። ዞሮ ዞሮ ግን አብርሽ ሩታ ላይ ተጫውቶባታል። በቃ ተጫውቶባታል ነው ምላችሁ። እንደፈለገ ነው ያደርጋል። ዶላር ምናምን አፍሶባታል፣ ህይወቷን ሁሉ ቀልዶባታል። አሁን ሩታ ተበላች። የተበላችው ማርገዟ ነው ማርገዟ ነው ያስበላት። አሁን የምታነፈርቂው ነገር ራሱ በቃ ሻስር ያታነፍርቂ አንድ ቀን ነፃነት አልቅ ሳታቅም ና ማርገዝሽ ነው ያስበላሽ። ሲቀጥል ቤተሰቦችን ረግጠሽ ለሱ ብለሽ መምጣትሽ የቤተሰብ እርግማን ከዚህም በላይ ሊያደርግሽ ይችላል። ምክንያቱም እናትሽ ተሰድባለች፣ በአንቺ አዝናብሻለች፣ በጣም አዝናብሻለች። አባትሽም በጣም አዝኖብሻል፣ እህትሽም እንደዛው ሁሉም አዝኖብሻል። ስለዚህ ቤተሰብ ያዘነበት ፍቅር ትዳር መቼም አይሰምርም። ገባችሁ? ለጊዜው የሰመረ ይመስላችኋል፣ ግን አብራችሁ ብትኖሩ እንኳን ሰላማዊ ኑሮ አትኖሩም። ልክ እንደስካሁኑ እየተጨቃጨቃችሁ እየተነታረካችሁ ህይወታችሁን ሙሉ ትኖራታላችሁ። ገባችሁ አይደለ እና ሩታና አብረሽ ሩታ በቃ የቤተሰቦች ሀዘን ነው ብዬ ነው ማስብ አሁን ላይ እንደዚህ የሚያንከራትትሽ ማለት ነው። በላይሽ ላይ እየፈነጨብሻል። እሱ እንደዚህ የተቀየረብሽ እንደ ሰው እያየሽ አይደለም። አሁን በቃ ትቶሻል። ኦልሬዲ፣ ለእኛ የምስል ነው ሩታን አልተዋትም የሚለን እንጂ እሱ በቃ አሁን ላይ ያለው ነፂን ጋር ነው ልቡ ማለት ነው እና አንቺ በቃ ቤተሰብ አዝኖብሻል። እስከ ዛሬ ይቅርታ ብጠይቅ ይኖሩ ይሄ ሁሉ ነገር ባልመጣብሽ ነበር እና አሁንም ቢሆን ሄደሽ እግራቸው ስር ወድቅሽ ይቅርታ ጠይቂ። ይቅርታ ካልጠየቅሻቸው መቼም ህይወትሽ አይስተካከልም። ሁሌ ሲዘበራረቅ ስታለቅሽ፣ ስታነፈርቂ ነው የምትኖሪ። ሶ ቤተሰቦች ሄጂና መጀመሪያ ይቅርታ ጠይቂ። እስከ ዛሬ አላይሻቸውም፣ አሁን ሲጨንቅሽ ግን ሄድሽ። ሲጨንቅሽ ጥሎች ሲሄድ አብረሽ ከነፃነት ጋር በቃ ሌላ ነገር ሊያደርግ ነው እንዳያመልጠኝ ሳያመልጠኝ ሊያዘው ልሩጥ ብላ ተንፋሿ ቁርጥ ቁርጥ እስከሚል እንግዲህ ተከትለው ከኋላ ከኋላ ሄዳለች ማለት ነው። ይሄ ራሱ አንድ አንድ ትልቅ ውርደት ነው። ምክንያቱም እሱ አልፈልግሽን ብሎ ትቶች ሲሄድ እየተከተልሽ ነው በሄደበት እያሳደርሽ ነው። በቃ ኮንፎርት አልሰጠሽም። ወንድ ልጅ ሲጀምር በጣም ስትቆጣጠሩት የት ወጣህ፣ የት ገባ እኔንኛ አለቃ ስትሉት አይፈልግም። ማንም ሰው እንዲቆጣጠሩ አይፈልግም። በቃ እሱ ከፈለገሽ እኮ አንቺ ስለተቆጣጠርሽ አይደለም የሚቀረው። ከፈለገሽ እኮ የትም ማይሄድም፣ ልቡ ከአንቺ ጋር ነው ግን ለመጠቀሽ ደግሞ ይሄዳል እንደፈለገ አንቺ ስለተቆጣጠርሽው አይቀርም። እናሁን ተከተለሽው ብትይም ከነጻነት ጋር ከመገናኘት አታግጁ። ምክንያቱም እዚህም ሆነሽ መታግኝተዋለች አሁንም ቢሆን ሁሉ ነገር እየደበቀች ነው እያደረገ ያለው ሄደሽም ምንም ልታረጊያት አችም። ስለዚህ አሁን ወደሽ ይገፋል። ልጅሽን ወልደሽ ነይ ቤተሰቦች ሲያውም ከተቀበሎች ነው ያው እናት አባት ምንም አይሉም ብዬ አስባለሁ። ይቀበሏታል። ውጭ እንዳትባይ ብቻ ነው እየፈራውልሽ። ና እንግዲህ ቤተሰቦቿም እንግዲህ በጋራ መጥተው ነው እንጃ፣ ጦርነት ሳያነሱብን አይቀሩም። ሩዋንዳ እንዲያደርጉት አብርሽን እንግዲህ እንዲያርጎ እንዲያርጎ ልጃችን ብለው ማለት ነው። ና ልጁን እያሳደደች ልጅቷ በቃ እሱ ሳይፈልግሽ ቀራ። ሄደ። በቃ ቢፈልግሽ ኑሮ አይሄድም ጥሎሽ ሳይነግርሽ ስለዚህ ተከትለሽ ውሄድሽ አሁን ነጻነትን እንደሚፈልጋት እኔ በግልጽ እየታወቀኝ ነው። ሲቀጥል ነፂ ደግሞ አንድ ሚዲያ ላይ ያልወጣ መረጃ ላይ ትላለች ፋይላ ላይ ምንድን ነው መረጃው ደግሞ ምን ምንድ ነው ምን ፍቅረኛሞች ነበራቸው፣ አብራችሁ ነበራች ምናምን በቃ ሌላ ምንም ሊኖር ይችላል ብዬ አላስብም። ና አብርሽ ግን ቃል ገብቶልኛል አለች፣ በቃ አብሮ ልንሆን ነው አለች፣ አብረን እንደምንሆን እኔ ግን ሁለቱንም ሴቶች እየሸወዳቸው እንዳይሆን ነጻነት ወደ ቡታጀራ እንድትሄድለት ሊሆን ይችላል እና ዞሮ ዞሮ አብረሽ በቃ የሴት ህይወት አበላሽታል። በአጠቃላይ ማለት ነው የሴቶቹን ህይወት እያበላሽ ይገኛል ይሄ ልጅ እና እንግዲህ፣ ፈጣሪ ገንዘብ አንዳንዴ ሲኖራችሁ እንዲ ነው፣ አታስቡ ጭንቀላታችሁ ማለት ነው። በቃ ገንዘብ ብቻ ነው የምታስቡት፣ እና ፈጣሪያችሁን ሁሉ ትራሳላችሁ አንዳንዴ። እና አሁን ላይ ኳሷን ማን ጋይስ ማን ውሰዳት? ሮታ ነጽ? ኳሷ ግን ወደ ነጽ እያደላች ነው። አይ ሙሽክላ ከቢር ፈጣሪ ሁንሽ ደመቁ አይ